ሰላም ሰላም እንዴት ናችሁ? እሁድ እኩለ ለሊት ነው። ቀን የጠጣሁት ቡና መሰለኝ እንቅልፍ የለም። እንቅልፍ ሲጠፋ ደግሞ ሲጠፋ ደግሞ ያው በደረቀ ለሊት ምንድን ነው የማይታሰበው ሁላ አስቡኝ ይላችኋል እና ስለ አርቲፊሻል ኢንቴሊጀንስ እያሰብኩ ነበረ ከሱ አዲስ ነገሮችን እያንባበብኩ ነበረ ትዊተር ላይ ማለት ኤክስ ላይ እና ተመሳሳይ አርቲክሎችን ብዙ ለውጦች አሉ። ብዙ አፕዴቶች ማለት ነው። ግን ካለው ተደጋጋሚ ነገሮች ናቸው፣ ተመሳሳይ ነገሮች ስለሆኑ ካለው ፍጥነት አንጻር ብዙም ላይ ገርምን ይችላል። ሁለት ሺ ሀያ ሁለት መጨረሻ አካባቢ ነው እንግዲህ ኦፕን ኤአይ ቻት ጂፒቲን ካስተዋወቀ እሱን ከማስተዋወቁ በፊት ለነገሩ ዳሌ ኢ የሚባለው ኢሜጅ ጄኔሬተር ቱላቸው ወጥቶ ነበር። እሱም በጣም ገራሚ ነበር። በእሱ ተደመመን ሳና በቃ ነው ሁለት ሺ ሀያ ሁለት መጨረሻ አካባቢ መሰለኝ ካልተሳሳትኩኝ። ኖ ኖ ኖ ሁለት ሺ ሀያ ሁለት ወደ መጀመሪያ አካባቢ ና ከመካከል አካባቢ ድረስ ነው ዳሊ ኢን ለቀውት የነበረው እና የሜት ጀነሪ ሲያደር በጣም ገርሞን ነበረ። ካልተሳሳትኩኝ ዲፊዥን ሞደል የሆንም እንደዛ ነገር ነው የተጠቀሙት እና በጣም ጥሩ የሚባል እሱን ተደመመንሳና በቃ ቻት ጂፒቲ ለቀቁ። ቻት ጂፒቲ ደግሞ በቴክኖሎጂ ታሪክ ውስጥ ታይቶ በማይታወቅ አንድ ወር ባልሞላ ጊዜ ውስጥ ከሚሊየን ሰዎች በላይ ቢሊየን ነው ሚሊየን ሰዎች በላይ ምንድነው ሪች ያደረገ ቴክኖሎጂ ነው። በጣም ገራሚ የሚባል ከሶሻል ሚዲያዎችም በፊት ከነበሩትም ይሄ ዲጂታሊስ ሳይሆኑ ጋጀት አይነት ነገሮች ኤሌክትሮኒክስ አይነት ነገሮች ከነሱ አንጸር ራሱ ሲታይ በጣም በኮሚኒቲ ደረጃ ፈጥኖ አዳፕት የተደረገ ነበረ። እሱ ከተደረገ በኋላ ስንት አመት ቆየን? ሁለት ሺህ ሀያ ሶስት ሙሉ አመት ሁለት ሺህ ሀያ አራት ሙሉ አመት አሁን ሁለት ሺህ ሀያ አምስት ሜ ጀምረናል። እንግዲህ ሜ ማለት ዛሬ ሜይ ስሪ ፎር ፋይ እንደዛ ነገር ነው። ፋይ መሰለ ሜ ሜ ፋይ ማለት አምስተኛው ወር ነው። ግማሽ ሊሆን ትንሽ ነው የቀረው እና አምስተኛው ወር ማለት ስድስተኛው ከገባ ሁለት ሺ ሀያ አምስት ግማሽ ሁለት አመት ከግማሽ ባለው ውስጥ የሄደውን ርቀት አይተናል። ኦፕን አይ የቻት ጂፒቲ መልቀቁን ተከትሎ ጎግል አወጣ። ከጎግል ጋር በተያዘ ደግሞ ጎግል ውስጥ የነበረው ኢንጂነር ሴንቴንት ነው አለ፣ አርቲፊሻል ኢንቴሊጀንቱ የጎግል ሴንቴንት ማለት ያው ኢሞሽን አለው የኮንሽስ ነው የሚባሉት ነገሮች ይመጣሉ። እሱ ከዛ ተባረረ ተባለ። እነሱ ቀደም ባለ 2019 አካባቢ መሰለ ካልሰሳኩኝ ሲሆነው ያው ግን እንደገና ሰርፌስ አድርጎ ሙሉ ታሪኩ መወራት የጀመረው ከቻት ጂፒቲ መተዋወቅ በኋላ ነው። ከዛ በኋላ ጎግል ባርድን ለቀቀ። የባርድ መምጣት ከዛ በኋላ ተመሳሳይ ከቻት ጂፒቲ ወይም ከኦፕን ኤአይ ኤፒአይ ተጠቅመው ሌላ የሚሰሩ ብዙ ቻት ቦቶች ክሬት ተደረጉ። እነሱን እያልን እያልን ስንመጣ ከ ኢለን ማስክ ጋር በተያያዘ ግሮክ ግሮክ ሳይሆን ኤክስ ኤአይ እሱም ወደዚህኛው ቢዝነስ ገባ። የእሱ መግባት ብቻ አይደለም፣ ማይክሮሶፍት ከቻት ጂፒቲ ጋር ወይም ከኦፕን ኤአይ ጋር በፈጠረው ኮላቦሬሽን ሲስተሞቻቸው ውስጥ ኢንተግሬት ማድረግ ጀመሩ። እያለ እያለ እያለ ተጉዞ መጥቶ ወደ ቪዲዮ ጀነሬተሮች ሁላ ወጡ። ኢሜጅ ጀነሬተሮች በማይታሰብ ፍጥነት ሁሉም ፕላትፎርሞች ኢንተግሬት መደረግ ጀመሩ። ከዛ ያስደመመን ደግሞ ያው ሶራ ወጣ። የኦፕን ኤአይው ሶራ ሲወጣ እሱ ደግሞ ያው ቪዲዮ፣ በጣም ሪያሊስቲክ የሆኑ እውነት የሚመስሉ ቪዲዮዎችን ጀነሬት ማድረግ ጀመረ። እሱን ተደመመና አላበቃንም። ከዛ ቻይና ተሻገረ። እነ ቻይና በኮዌን ዲፕሲክ በነሱ በነሱ አስደመሙን። ከዛ አሁን እነ ማኑስ ላይ አስደመሙ ናቸው። አርቲፊሻል ኢንተለጀንሱ እንዳለ ሆኖ ጀነራል አርቲፊሻል አሲስታንት የሚባሉ ደግሞ መጡ። ታስክ ሰጥታችኋቸው ታስኩን ሰርተው በራሳቸው ጊዜ መጨረስ የሚችሉ ነገሮች ተፈጠሩ። በጣም ገራሚዎች ነበሩ። የቻይናው ማኑስ ከዛ ኦፕን አይም ተመሳሳይ ተፈጠረ። አሁን በቅርብም ካልተሳሳኩኝ ግሮክ ወይም የኤክሲአዩ ወይም የኤክሲአይ ለማስክ ማለት ነው። እሱም እንደዚ አይነት ሰርቪስ ጀምረዋል። ባለፈው እንዳየነው ደግሞ የጎግል ፋየር ቤዝ ስቱዲዮ ላይም ተመሳሳይ ነገሮች አየን እና በዚህ በሁለት አመት ተኩል ባልሞላ ጊዜ ውስጥ ይሄን ሁላ ትርምስምስ ወጥቷል። እና ዓለምም ከዚህ ጋር ለመራመድ ሁሉም ሩጫ ላይ ናቸው። እና ሁልጊዜም እንደምለው እንደ ሀገር ምን እንጎዳለን፣ ምን እንጠቀማለን የሚለው ነገር ሁሌም ሳስበው ግራ ይገባኛል። እስፔሻሊ በሁለት አመት ተኩል ውስጥ የዚህን ያክል ፍጥነት ተጉዘናል። የእኛን ከዚህ ፍጥነት ጋር አብሮ ለመጓዝ አዎ፣ በግለሰቦች ደረጃ እንደዚህ ከቴክኖሎጂ ጋር የቀረቡ ዲጂታል ትሎች መጠቀም የሚችሉ ሰዎች ቻት ጂፒቲን ወይም የኦፕን ኤአይን በመጠቀም ደረጃ ሚስ ጀነሬተሮችን መጠቀም የተሻለ ደረጃ ላይ ደርሰዋል። ግን እንደ ሀገር ስናስበው ከመቶ ሰላሳ ሚሊዮን አካባቢ ደርሰናል። እንደውም እንበልጣለን ብዬ አስባለሁ። እስካሁን ከዚህ ህዝብ አንጻር በዚህ ቴክኖሎጂ ላይ ሊትሬት ማን ሊትሬት የሆኑ ወይም የተማሩ ሰዎች የምንላቸው በጣም ኢምንት ናቸው። ኢቨን ዲጂታል ሊትሬሲያችን የቱን ያክል ተጉዟል የሚለው ራሱ ጥያቄ ውስጥ የሚገባ ነው። እንደ ሀገርም ስትራቴጂ ነድፈን ወይም ይሄ ሮድማፕ አውተን ምናምን ወጣቶችን ደርሰን ይህን ቴክኖሎጂ የምንጋራበት እንዴት ነው የሚለው ነገር በትክክል ተሰርቶበታል ብዬ ለመናገር ይከብዳል። እስካሁንም ይሄ ፊዚብል የሆነ የሚታየው አደባባይ ትልቅ ቦልድ የሆነ ነገር ሲሰራ ትመለከቱም። ይሄ ፕራይማሪ ሰከንዳሪ ስኩሎች ላይ እና ያሉት ለውጦች ኤክስፔክት ይደረጋሉ። ግን እንኳን እነሱ ጋር ሊሆን ይሄ ቴሪሻል የሚባሉት ሀየር ኤጁኬሽን ላይ ያሉት ሀየር ምንድን ናቸው ሀየር ኤጁኬሽን ኢንስቲትዩሽን የሚባሉት ውስጥ ራሱ ቦልድ የሚባል ለውጣ አትመለከቱም? ይሄ ስርዓቱ አልተቀየረም። በሚኒስትሪ ደረጃ ብታውት ራሱ በመንግስት ፖሊሲ ደረጃ ትልቅ ፍሬምወርክ ተዘጋጅቶ በዛ ፍሬምወርክ ውስጥ ትልቅ ፈጣን ዳሰሳ ተሰርቶ ወይም ጥናት ተሰርቶ ጥናቱ ወደ ምንድን ነው ብሬንስቶርሚንግ ተቀይሮ እንዴት አድርገን አዳብት ማድረግ አለብን፣ ምን ምን ላይ መስራት አለብን፣ ምን ላይ ካቻፕ ማድረግ አለብን፣ ምን መዘግየት አለበት ምናምን የሚሉት ነገሮች ሁላ እስካሁን በግልጽ ተሰርተው አላየሁም። ላይ ምሰል ላይ ምሰል ሾው ናቸው። በአብዛሀኛው ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የሚባል አለ። ፕራይም ሚኒስተሩ ብዙ ጊዜ የአዋርሲ አዋራችሁን እንሰማለን። ለሚሊታሪ እንደሚጠቀሟቸው አይተናል። እነሱም ስለነገሩ ማለት ነው፣ ስፔኩሌት አርገን ሳይሆን ከዛ በተለየ ይሄ ቪአር እና ኤአር ላይ ምንድን ነው ይሄ አጉመንት ሪያልቲ እና ቨርቹዋል ሪያልቲ ላይ የሚሰሯቸውን ነገሮች ሊያሳዩ ሞከሩ። ከዛ በዘለለ ሮቦቶች አምጥተው በኢትዮጵያን ቴሌኮሙኒኬሽን በኩል የሚያሳዩነው ሮቦቶች አሉ። በዛ ላይ ሮቦቲክስ ላይ የሚሰሩ ህጻናቶች ምናምን ያሳዩናል ግን ካለው የቴክኖሎጂ ፍጥነት ስፔሻሊ የአርቲፊሻል ኢንተለጀንስ ሮቦቲክስ ጋር በተያያዘ ካለው ፍጥነት አንጻር ፈጥና አዳብት አድርገን ነው በማህበረሰቡ ሰርጾ ዋለ ማለት በጣም ይከብዳል። እንደው በእኔ ራንድም አናሊሲስ ራሱ ሰርተህ ተናገር ብባል አሁን ባለው ዜሮ ፖይንት ሶምቲንግ ፐርሰንት ነው እንጂ የሚሆነው እነዚህ ቦልድሊ የወጣ የተሰራ ነገር የለም ብዬ ነው ማምነው። ትልቁ ክፍተት ነው ብዬ የማስበው ይሄ ሀየር ኤዱኬሽን ላይ ያለውም ታችም፣ ፕራይማሪም ሴኮንዳሪ ስኩል ላይ የሚያለውን ነገር የምትመለከቱት የሰው ኃይል ነው የሌለን ብዬ ነው የማስበው። ትምህርቱ እንደሚታየው ከሜሪት ቤዝድ አሳይመንት ሳይሆን ይሄ ሊደርሽፕ ላይ ወይም ከሊደርሽፕም ውጭ ያሉትን ሌሎች ቦታዎች ላይ አሳይመንት የሚሰጠው ሜሪት ቤዝድ ሳይሆን ፖለቲካል አፍሌሽኑ በጣም ጠንከር ያለ ነገር ሆኗል። ሀይሊ ኢንኮምፒተንት የሆኑ ሰዎች ከሚኒስትሪ ጀምሮ ውስጥ አሁን ብንመለከት ከሚኒስትሪ ጀምሮ የትምህርት ዝግጅታቸው ሶሜራ ራውንድ ኢኮኖሚክስ ላይ ይሄ ምንድን ነው የምንለው ኢኮኖሚክስ ኢኮኖሚክስ እንበለው፣ መሰለኝ። በአማርኛው አቻ እየፈለኩለት ነበር፣ አላገኘሁም። ዝግጅታቸው እዛ አካባቢ የሆኑ ሰዎች በመሪነት ደረጃ ተቀምጠዋል። እድሜያቸውን ስትመለከቱት ወደ ኋላ ተመልሰው በስልሳዎች ውስጥ የኖሩ ሰዎች ናቸው። በዛ ትውልድ ሲተላለቁ የነበሩ ናቸው። ከዛ በኋላ ከወጡ ራሱ የትምህርት ዝግጅታቸው ከቴክኖሎጂ ጋር ይቀርብ አልነበረም። እሱ ብቻ በሆኑ ብቻ ሳይሆን እድሜያቸው አሁን ካለው የቴክኖሎጂ ፍጥነትና ልውውጥ አንጻር አእምሯቸውም ሆነ ዝግጅትነታቸው በቂ ነው ብዬ አላስብም። ና ይሄንን ማለት በጣም ፈጣን የሆነ ለውጥ ተደርተው ፈጥነው ኢንተርቪው ያደርጋሉ ብሎ ለማሰብ ይከብዳል። ሌሎች ሽሞቶችም አሉ። ያው በስራቸው የሚያሉታቸውን ስትመለከቷቸው እንደ አጋጣሚ ድልገጥሟቸው ሲቪያቸው የምትመለከቱ ወይም ከትምህርት ሚኒስቴር ጋር ግንኙነት ያላቸውን ሰዎች ብትመለከቱ እድሜያቸው በጣም እድሜ የጠገብ ስለሆኑ ያለውን ለውጥ ተደርተው ፈጥነው ፈጣን አክሽን ይወስዳሉ ብሎ ነው መናገር ይከብዳል። እሱን እንኳ ተታችሁት በሀይር ኤዱኬሽን ኢንስቲቱሽናቸው ውስጥ ያሉት ነገሮች ብትመለከቷቸው ብዙዎቹ ያው ከፍተኛ ትምህርት ተቋማቶቻችን በአጠቃላይ አሁን ላይ ፖለቲካል ስራ እንጂ እየሰሩ ያሉት አካደሚክሱን እየሰሩ ነው ብሎ ደፍሮ ለመናገር አይቻልም። ሃይሊ ኢንኮምፒተንት የሆኑ ሰዎች የበዙበት እስኪላቸው ወይም እውቀታቸው አውትዴትድ ያደረገ ይሄ ላይፍ ሎንግ ለርኒንግ ላይ አዳፕትብን ማንድን ነው ኢንጌጅ ያልሆኑ ሰዎች ሊደርሽፕ ላይ ተቀምጠው ትመለከታላችሁ። በስራቸው ደግሞ ያው የእነሱን ኢንኮምፒተንሲ ከቨር ለማድረግ ለነሱ ሎያል የሆኑ ሰዎች አስቀምጠዋል። ከዚህ ቴክኖሎጂ ጋር አዳፕት ማድረግ አይችሉም። እና ካለው ፍጥነት አንጻር በጣም አስጊ ነው ያለው ነገር። ዳይናሚክ የሆነ ሪፎርም ከሌለ ምን ሊፈጠር እንደሚችላል አቅም ወደፊት በጣም አስፈሪ ነው። እንትን አይደለም። በግለሰቦች ጥረት የሚመጣ ትንንሽ ለውጦች እንመለከት እንችላለን። ይሄንን የሚረዱ ሰዎች በራሳቸው ተምረው ከሀገሮች ውጭ ወጥተውም ይሁን በራሳቸው እዚህ ውስጥ ሀገሮች ተክተው ራሳቸውን ለውጠው ጥቂት ሰዎችን ሲለውጡ ልንመለከት እንችላለን። ነገር ግን ከነሱ ተሻግሮ መቶ ሰላሳ ሚሊዮን ህዝብ ሊጠቅም የሚችል ነገር ሊሰሩ አይችሉም። ግዴታ መቀየር ካለበት ኢዱኬሽን ሲስተማችን ነው። ኤዱኬሽን ሲስተማችን ደግሞ ባረጁና በጡረታ በሚጠብቁ ሰዎች ሳይሆን የዘመኑን ፍላጎት የእውቀትና የክህሎ ፍላጎት በተረዳ በወጣቶች መተካት አለበት። ትምህርት ሚኒስቴር እንዳለ ሙሉ በሙሉ ሪፎርም መደረግ አለበት። ፖለቲክስ ጋጋ መገናኘት የለበትም። አስፈላጊ ከሆነ ናሽናል ፖሊሲውን ራሱ ለመቅረጽ አውትሶርስ መደረግ አለበት ብዬ አስባለሁ። ለፎሬን ካምፓኒዎች ተሰጥቶም ቢሆን ኤጅኬሽን ላይ ለሚሰሩ ሰዎች ኮንሰልት ተደርጎ ከኢትዮጵያ ሰዎች ይኖራሉ ከእነሱ ጋር ባንድ ላይ አድርጎ ትልቅ የሆነ ናሽናል ሪፎርም ወይና ፖሊሲም ተቀርጾ ይሄ መመሪያዎችም ወጥተውም ብለው ከፕራይመሪ ስኩል ጀምሮ እስከ ሀይር ኤጁኬሽን ያለው ሁሉም ነገር መቀየር አለበት። ይሄ ሲቀየር ደግሞ ለውጥ አይደለም፣ ድሮ ላይ የነበሩትን ሙሉ በሙሉ ገለል ማድረግ ያስፈልጋል። ወጣትና ኤነርጀቲክ የሆነውን ወጣት ማስገባት ደ በፍላጎት የገቡ ሜሪት ቤዝድ የሆኑ ፖለቲካ ሳይነካካ ወይም አዘረ ይሄ አፍሌሽን ከፖለቲካ ውጭ ሆኑ ይሄ ጀንደር፣ ሪሊጅን ና ምናምን የሚባሉ ኮተቶችን ወደ ጎና አስቀምጦ ይሄኛው ከሀይል የክሪቲካል የሆነ ነገር ፈን የምናደርግበት አይደለም። በጣም አስፈሪ ጊዜ ላይ ስንሆን ድራስቲክ የሆነ ለውጥ ያስፈልገናል ብዬ አስባለሁ። ግን በጣም ከባድ ነው ካለው ያለው ሲስተም ና ቢሮክራሲውን ስንመለከተው ይሄ በቀላሉ በአንድ አመት በሁለት አመት ይሰካል ተብሎ የሚታሰብ አይደለም። የሆነ ሀርሽ የሆነ ምናልባት ከፒኤም ኦፊስ ወጥቶ ወይም ተመሳሳይ ከአቅም ካላቸው አካባቢዎች ወጥቶ በቃ ድራስቲክ የሆነ ለውጥ ካልመጣ በስተቀር ከባድ ነው ብዬ አስባለሁ። ለምን አሁን በቀጣይ ትምህርት ቤቶች አስፈላጊ የማይሆኑበት ጊዜ ይመጣል። ከመምህር ይልቅ አሁን ውጭ ላይ የምንመለከታቸው አሉ አቫተሮች ማስተማር ይጀምራሉ። መምህር ትራዲሽናል እንደ ድሮው ቾክ ይዞ ወይም ፓወርፖይንት አዘጋጅቶ ማስተማሩ ሊቅ የሚቀርበት ጊዜ ይመጣል እንደ ድሮው ተማሪዎች ይሄ ሀርድ ኮር የሚባሉትን ካሪኩለሞች ለመከበር ለማድረግ የሚወስዱበት ጆን ጊዜ እና የሚጠይቃቸውን ትጋት ሁሉ ላያስፈልጋቸው ይችላል ለምን ድሮ አማራጭ ስላልነበረ ነው በዛ የሄዱት። ዛሬ ላይ ግን አንድ ፈጣን የሆነ ሰው የአይን ተጠቅሞ ነገሮችን በፍጥነት መስራት የሚችል ከሆነ እሱን የሚያግዘው አይነት የትምህርት ካሪኩለም ነው እንጂ ሊቀረፅለት የሚገባው። እንደ ድሮ አሁንም እየተከተል ነው ያለ ነው። ስለ እውነት ለመናገር ለውጥ የለውም። በትክክለኛ ያለውን ፓራዳይም ይሄ ቸክ ቢደረግ ከንጉሱ ጀምሮ የነበር ያው ከንጉሱ ጀምሮ ዘመናዊ ትምህርት የነበረው ብለን ብናስብ ተመሳሳይ ትረንድ የሚቀየረው ያው ዲጂታል ቴክኖሎጂ መምጣቱ አንዳንድ ነገሮች ነው ይሄ፣ ላብ ኢንተንሲቭ የሆኑት ነገሮች ቀንሷል፣ ግን ኢንስትራክሽን ሜተዱን ወይም ካሪኩለሙን ቀይሮታል ብያላስብ፣ የድሮ አይነት ነው። እና እነዚህ እነዚህ ነገሮች እያሳሰቡኝ ነበር ያደርኩ እስካሁን ድረስ የተቀመጥኩት። ኤጂአይ አሁን ሪያላይዝ ሊደረግ ይችላል። ኤጂአይ ሪያላይዝ ከተደረገ ወይም ይሄ፣ ኤጂአይ ማለት አርቲፊሻል ጀነራል ኢንቴለጀንስ ኦር አርቲፊሻል ሱፐር ኢንቴለጀንስ እሱ ሪያላይዝ ከተደረገ በኋላ ሴንቴንት ነው፣ ሴንቴንት አይደለም የሚሉ ክርክሮች ሊኖሩ ይችላሉ። ትምህርት ስ ያስፈልገናል ወይ ምን አይነት ትምህርት የሚሉ ጥያቄዎች ሊነሱ ይችላሉ የሰው ልጅ የማይመልሳቸው ነገሮች ኦልሬዲ በአርቲፊሻል ኢንቴሊጀንስ አድቫይዝ መደረግ ጀምረዋል ዲስከቨሪ ድረስ የደረሰ አቅም አለ አሁን የቀረችው ትንሽ ነገር ያው እንትናት እሷ ደግሞ በቅርብ ከበር ትደረጋለች ብዬ አስባለሁ እና እንቅልፍ አሳጥቶ እንደዚህ የሚያቅበዘብዘኝ የቡና ጡዘት ይኸው ኤአይ ላይ ያሳድሮኛል ማለት ይቻላል። ለማንኛውም እስቲ ወደ ላይ ያሉት መንግስት አካባቢ ያሉት ሰዎች ችግራችንን ተረድተው መፍትሄ ይፈልጉለታል ብለን እናስባለን። አለበለዛ አስ